ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው የሚተላ የባሰም ልናገር ነው የሚሸት የሰው ልጅ ምን ያኮራዋል? ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዲ ይላል። ምን ያኮራሃል? ቁም ነገር አይደለም። ቁራታችን እውቀቱን ስንኮራበት ምን ጥፍ ከዘይነስ አይከም ካልህ ተምረህ እኮ ነው የበላይ መምር እኮ አለብህ አስተምረሃል እኮ እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምር ይበልጣል። ፊደል አስተምሯል፣ ፊደልን ያላወክበት ጊዜ ነበር። ስለዚህ የፊደል መምር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው መምር ጭኖብህ ነው ያወከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው። መኖር ያቃተል፣ ከሰው ጋር መኖር ያቃተል፣ ባልና ሚስት መኖር ያቃታቸው፣ እኔ እኔ እኔ እኔ እኔ እኔ እሷም የራሷን ክብር ይህን ነገ ሌዘር የነደጃ አዝማች ገሌዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽ። አያቴ ቄስ ነበሩ። አጎቴ መርጌታ ናቸው። ምንም ቁም ምንም ቁም ነገር የለውም። አንተ ምንድን ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም በየመንደሩ ሞባይል አንገት እያላችሁ እየቀማችሁ፣ ይሄንን ነው ተመልከ። በቀድሞ መኩራት ተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድን ነይ እስኪ እኔ ምንድን ነይ፣ በሉ በሉ ንገሩኝ እንጂ እኔ ምንድን ነይ ማለት የሚገባው ይሄ ነው ማለት ነው። አንዱ በአንዱ አንዱ በአንዱ አንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም። የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው እንደ ትቢት ያለ በሽታ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘይ አቢ ርሶ ይመስል ከመብሲ ዘይ ጻን ዲበሳሪት ወፍጡና ይወድቅ። በራሱ የሚመካሰው ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚሰቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የእኔ ሰራዊት ምድር ጠበባት ምን ይቻላቸው? እኔንም የሚዋጋ ማን ነው አለ። ሌላ የፋርስ ንጉስ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር፣ ማለት እንደዚህ ያደርጋል። ጎንደር ላይ አጼ ቴዎድሮስ ሰውን ሁሉ ሰበስበው፣ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ እግዚአብሔር ምን ያደረጋል፣ ብለው ሊቃውንቱ ጠይቅ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን፣ ሰው ቁሞ ይጠይቁ አላቸው። ህግ አይደል? ምን ያረጋሉ? ለቀቁ። ከወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያረጋል? እግዚአብሔር ምን ያረጋል? እንዲህ ያረጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው ማለት ነው። እግዚአብሔር እንዲህ ያረጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ፣ የምትጨነቁት ለባልንጀራችሁ ይሁን። ለማለት እንደ ሕፃን ሆኑ አለ እንደ ህፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው እኛ በእኛ ቤት ራሱ ስትመጻደ በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ ሁሉ አይደሉም እንደ አንዳንዱ ማለት ነው። እንደ አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት ነው አይታችሁኛል። እንደዚህ ብሎ ማለት ነው የድጓ መምር ነው አቋቋም መምር ነው የቅደ መምር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ በሉ እናንተ በሱ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድን ነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሉ በሱ ለገሌ ስጧቸው ይላል። ፈተና ከሆነ ጥሩ። ይሄ ነው መመጻደቅ ማለት ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት መመጻደቅ እናንተም ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ ንስማ በውጭ ነው ሰማይ ማይኩ ቀራጾ ይላል ማለት ሊል ይችላል ነው እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተም እናንተ መመጻደቅ፣ በመስጠታችሁ መመጻደቅ፣ ሰበካ ጉባኤ መሆናችሁ መመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ፣ በሁሉ ነገር መኩራት፣ እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ቤት ያደረገው የተፈጫ ሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራ ነው። እግዚአብሔር እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ፣ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይህን ነው መኩራትና ራስን ማየት እንዳውራ ዶሮ ዝም ብሎ መኩራት አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን ጀምነን ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔር አዊድ አይደለም ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጠሃለች፣ አይጥ ትበልጠሃለች እኮ። ምን የሚያኮራን ነገር አለ? ይህንን ነው እንደ ሕፃን ካልሆናችሁ አትገቡ ያላቸው ከቃሉ ጋር ናቸው። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም። እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አሁን ህፃን ልጅ እናት ወቤቱና ሰው ሲመጣ የለችም በል ብትለው ምንድነው የሚለው? እናት አለች። የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቷቸ። እውነተኛ ነው ህፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው፣ ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት ሳይደርስ ደርሻለሁ ማለት ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገላሃል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሆኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስማ ሐሰት ርእሰ አመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው፣ በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት፣ ነገ ለሚታሰር አንደበት። እንወር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ እያሻል ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለሁሉ ክቡት የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን ዛሬ በቀሚስ የሰወርነውን እንደ መነኩሴ ዛሬ በቆብ የሰወርነውን ዛሬ በካባ የሰወር ነውን ዛሬ በሻሽ በቀሚስ በመስቀል የሰወር ነውን እናንተ ደግሞ በነጠላ የሰወራችሁትን በዝክር የሸፈንነውን በመመስወት የሸፈንነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖራ አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሌል አታውሙ። ውሸታም ሁሉ እምትዋሹትን ማለት ነው። እማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅ ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ህፃን ሆኑ እንደ ሕፃናት እውነተኞች ያድርገን እግዚአብሔር።